ካን ማለት አማርኛ ትርጉሙ እንደምታውቁት መቻል ነው። ካን መቻል ነው። ይህን ወርድ በመጠቀም እኛ የምንችለው ነገር ምን እንላለን? አይ ካን እያል እንገልጻለን ማለት ነው። አይ ካን እንልና የምንችለው ነገር እናስከትላለን። ምን ቨርብ እናስከትላለን ማለት ነው። በእንግሊዝኛው ለምሳሌ እኔ መደነስ እችላለሁ ስል አይ ካን ዳንስ እላለሁ። አይ ካን ዳንስ። ስለዚህ መደነስ ችሎታለ ማለት ነው። አይ ካን ዳንስ ካልኩ መደነስ እችላለሁ ማለት ነው። ከዚህ ላይ ሌሎችን ወርዶችን በመጨመር ፉል ሴንቴንስ ወይም የተሟላ አረፍተ ነገር ማድረግ እንችላለን። ለምሳሌ ምን እንችላለን? የላኛውን ኤግዛምፕል አይ ካን ልና አይ ካን ዳንስ ዌል። አይ ካን ደንስ ዌል፣ በደንብ መደነስ እችላለሁ ስል ነው፣ ስገልጽ ማለት ነው። ዌል ማለት ነው በደንብ ማለት ነው። አይ ካን ደንስ ዌል ካልኩ በደንብ መደነስ እችላለሁ ስል ነው። ለምሳሌ ሁለተኛው እንመልከት። እኔ እንግሊዝኛ መናገር እችላለሁ እኔ እንግሊዝኛ መናገር እችላለሁ ልል እችላለሁ፣ አይደለም ከቻልኩኝ። ሶ ምንላለሁ? አይ ካን ስፒክ ኢንግሊሽ። አይ ካን ስፒክ ኢንግሊሽ እንግሊዝኛ መናገር እችላለሁ ማለት ነው። አይ ካን ስፒክ አማሪክ፣ አይ ካን ስፒክ ኦሮምታ፣ አይ ካን ስፒክ አረቢክ እያል የምንችለውን ቋንቋ አይ ካን ስፒክ ማለት እንችላለን። ሌላ ደግሞ ኤግዛምፕል እንመለክት፣ መዋኘት እችላለሁ። ይሄ መዋኘት ምንድነው? ነው ችሎታ ነው። መዋኘት የማችሉ ብዙ ሰዎች አሉ። መዋኘት የምችል ከሆነ ምንላለሁ? አይ ካን ስዊም። አይ ካን ስዊም መዋኘት ይችላለሁ። አይኪያን ስዊም እላለሁ ማለት ነው። የምችለውን ነገር እንግዲህ እንደዚህ ያል እንገልጻለን። ሌላው ደግሞ የማንችለውን ነገር ስንገልጽስ ብዙ የማንችላቸው ነገሮች አሉ። እነሱን ደግሞ መግለጽ እንዴት እንገልጻለን? የማንችለውን ነገር ሰው እንዴት እንገልጻለን? አይኪያን ኖት። ስለዚህ ከቅድሙ ላይ ምንድን ነው ኖትን መጨመር ማለት ነው። አይኪያን ኖት ወይንም ደግሞ አሳጥረን ስንጽፈው ምን ይሆናል? አይኪያንት ማለት ነው። አይኪያንት አድቫንስ ሌቨል ስትሆኑ ወይም ደግሞ በደንብ መናገር ሲችሉ አይ ካን ኖት የሚለውን ትተውና አይ ካንት ትላላችሁ። ስለዚህ ሲነበብ አይ ካን ኖት ወይም ደግሞ አጥሮ ደግሞ አይ ካንት እያለ ነው። ትርጉማቸው ግን ተመሳሳይ ነው ማለት ነው። ለምሳሌ ኤግዛምፕሎችን እንመልከት። መኪና መንዳት አልችልም ወይም መኪና መንዳት ወይም ማሽከርከር አልችልም ስንል ምንላለን? አይ ካንት ድራይቭ ኤ ካር አይ ካንት ድራይቭ ኤ ካር እንላለን መኪና መንዳት ወይም ማሽከርከር አልችልም ማለት ነው ሶ ረዘም ስናለው ደግሞ አይ ካንኖት ድራይቭ ኤ ካር ያው ምንድን ነው ሲሚላር ነው መኪና መንዳት አልችልም ማለት ነው ሌላው ደግሞ ሁለተኛው ኤግዛምፕል እንግሊዘኛ ማንበብ አልችልም ስለዚህ ስላልተማርኩኝ እንግሊዘኛ ማንበብ አልችልም ስል ምንላለው አይ ካንት ሪድ እንግሊሽ አይ ካንት ሪድ እንግሊሽ ስለዚህ እንግሊዘኛ ማንበብ አልችልም ነው። ወይም ደግሞ የምንላላችሁ ረዘም ስታደርጉት አይ ካን ኖት ሪድ ኢንግሊሽ ሲሚላር ሚኒንግስ። ሌላው ደግሞ ሁለተኛውን የመጨረሻውን ኤግዛምፕል ስንመለከት መምጣት አልችልም። ስለዚህ ስላልተመቸኝ መምጣት አልችልም ስንል የሆነን ሰው ስንመልስ ምናለን አይ ካንት ካም መምጣት አልችልም ማለት ነው። ወይም ማረዘም ስናርግ ምንል አይ ካን ኖት ካም። አይ ካን ኖት ካም መምጣት አልችልም ማለት ነው። ሶ አይ ካንት እንልና የማንችለው ነገር ቨርብ እናስከትላ እዚህ ካም ምንድን ነው ምንድን ነው ቨርብ ነው። ሶ አይ ካን ኖት ራን መሮጥ አልችልም። አይ ካን ኖት ስታይ ሄር ዚህ መቆየት አልችልም ምናምን የተለያዩ ኤግዛምፕሎችን በዚህ መግለጽ እንችላለን። ስለዚህ አይካን ስንል የምንችለው ነው። አይካንት ደግሞ ስንጠቀም የማንችለውን ነገር መግለጽ ስንችል ነው። ሌላው ደግሞ ካንና ካንትን ወይ ካንና ካኖትን በመጠቀም ጥያቄዎችን መጠየቅ እንችላለን። ጥያቄ እንዴት ነው በእነዚህ መጠየቅ የምንችለው የሚለውን እስኪ፣ አሁን ያየናቸውን ዓረፍተ ነገር ስንመሰርት ነው። ዓረፍተ ነገር ነው። ጥያቄ ስንጠይቅ ደግሞ እንዴት ነው የምንጠይቀው የሚለውን ደግሞ እንመልከት። ካን በመጠቀም ጥያቄ ስንጠይቅ ካን ካን እናስቀድማለን፣ ማለት ነው። ለምሳሌ ምን እንላለን? ካን ብለን ከዛ ሳብጀክት፣ ለምሳሌ እኔ ዛሬ ፎከስ ያደረኩት አይ ነው፣ ካናይ እላለሁ። ካናይ ብዬ ነው ጥያቄዎች መጠየቅ የምንችለው፣ ምክንያቱም አይ ነው ዛሬ ፎከስ ያደረኩት። ለምሳሌ እንዴት ብዬ ልጠይቅ እችላለሁ? አሁን ልሄድ እችላለሁ፣ አሁን ልሄድ እችላለሁ፣ አሁን መሄድ እችላለሁ ስል ነው። አሁን መሄድ እችላለሁ ስንል ምንመላ፣ ካናይ ጎ ነው። ካናይ ጎ ነው አሁን መሄድ እችላለሁ ማለት ነው። ስለዚህ ምን አደረግኩኝ? በመጀመሪያ ካነን አስቀደምኩ ማለት ነው። ይህ ማለት አይና ካን ቦታ አቀያየርኳቸው ማለት ነው። ቅድም ምንድን ነው አይካን ነበር፣ አሁን ደግሞ ካናይ ብዬ ነው ሰው ካናይ ጎ ነው። ካናይ ጎ አሁን መሄድ እችላለሁ ብዬ የሆነን ሰው ልጠይቅ እችላለሁ። እርሱም በኋላ እናያለን። ሁለተኛ ኤግዛምፕል ደግሞ ስንመለከት እንመልከት። ካናይ ትራይ ኤጌን፣ ካናይ ትራይ ኤጌን እንደገና መሞከር እችላለሁ በሆነ ነገር ሰርቼ ሰርቼ አልሳካልኝ አለ። ስለዚህ ድጋሚ መሞከር ፈለኩኝ። ያኔ የምንላለው ካናይ ትራይጌን ካናይ ትራይጌን እንደገና መሞከር እችላለሁ ብጠይቃለሁ። ትራይ ማለት መሞከር ነው፣ አጌን እንደገና ነው። ካናይ ትራይጌን ካልኩኝ፣ እንደገና መሞከር እችላለሁ ብዬ ጥያቄ ስጠይቅ ነው። ሶስተኛ ኤግዛምፕል እንመልከት፣ ካናይ ካሚን ካናይ ካሚን መግባት እችላለሁ ላለዋል። አንኳኳና በር፣ የሆነ ኦፊስ፣ የሆነ ወይም ቤት ላይ ምንለው መግባት እችላለውን ብዬ ጠይቃለሁ። እኛ አይደለም እሱ ያኔ ምን በእንግሊዝ እጠይቃለሁ። ካናይ ካሚን፣ ካናይ ካምኢን ኢን ማለት ወደ ውስጥ መግባት እችላለሁ ማለት ነው። መግባት እችላለሁ ብዬ ልጠይቅ እችላለሁ። ስለዚህ ምንድን ነው እንደዚህ እያደረግን ጥያቄዎችን ካን መጠቀም እንችላለን። ካናይ ካሚን እና ብዙ ኤግዛምፕሎች አሉ በዚህ በኩል ማለት ነው። ስለዚህ ጥያቄ ስንጠይቅ ካን በመጠቀም ካንን እናስቀድማለን ከዛ ሳብጀክቱን እናስከትላለን። ማለት ነው አይን ማለት ነው። ስለዚህ መልስ እንግዲህ መልስ ሊኖረው ይችላል። ምክንያቱም ጥያቄ ስጠይቅ የግድ መልሶች ይኖሩታል። ስለዚህ ሁለት መልስ ነው ኔጌቲቭ እና ፖዘቲቭ መልስ ነው የሚቀበል። ለምሳሌ ካናካሚን ካልኩ መግባት ይችላለሁ ስንል ሰውየው ምን ሊል ይችላል ወይም ሰትየ ምን ይችላል? የስ ዩ ካን፣ አዎ ትችላለህ ማለት ነው የስ ዩ ካን አዎ የስ ማለት አዎ ነው። ዩካን ማለት ትችላለህ አንተ ትችላለህ ስንል ነው። እማልችል ከሆነ ደግሞ ኖ ዩካን ኖት ትላለህ። አይ አትችልም ባጭሩ። ኦር ረዘም ማድረግ እንችላለን በእርሱ የስ ዩካን ካሚን፣ የስ ዩካን ካሚን ትላለህ። አዎ መግባት ትችላለህ ማለት ነው። ኦር ኖ ዩካን ኖት ካሚን፣ አይ መግባት አትችልም ነው ባጭሩ። ግን የስ ዩካን ኦር ኖ ዩካን ኖት ብለን መመለስ እንችላለን ነው። ሌላው ደግሞ አሁንም ጥያቄ ስነገር ካንኖት ወይም ኪንት ብለን አስቀድመን ጥያቄዎች መጠየቅ እንችላለን ማለት ነው። ለምሳሌ እንመልከት። ስለዚህ እንደ ቅድሙ ደግሞ ኪንት ነው የሚቀድማ ያለበት ሰው ኪንት ኦር ካንኖት አይሲኢት ይህን ማየት አልችልም ማለት ነው። ይህን ማየት አልችልም ብዬ ጥያቄ ጠይቃለሁ ማለት ነው። የሆነ ነገር ላይ ማየት ፈለግኩና ኪንት አይሲኢት ኦር ካንኖት አይሲኢት ይህን ማየት አልችልም ብዬ ስጠይቅ ነው። ይህ ምንድነው? ጥያቄ ነው። ግን ለምሳሌ ምን ልችላለሁ? አይ ካኖት ሲኢት ካልኩኝ፣ አይ ካኖት ሲኢት ማለት ይህን ማየት አልችልም ብዬ አልችልም፣ ይህን ማየት አልችልም ነው። ግን ጥያቄ ሲሆን ፕሮባብሊቲ ነው። ካንት ኦር ካኖት አይ ሲኢት ይህን ማየት አልችልም ብዬ ስጠይቅ ነው። ሌላ ሁለተኛው ኤግዛምፕል ካንት አይ ስፒክ፣ ካንት አይ ስፒክ ኦር ካኖት አይ ስፒክ፣ ካኖት አይ ስፒክ መናገር አልችልም ስል ነው። ይህን ስድ ንባብ ሲሆን ደግሞ ምን ይሆን አይ ካኖት ስፒክ መናገር አልችልም። ጠቃ አልችልም ነው። አይ ካኖት ስፒክ ይሄ ጥያቄ ሰው ስድ ነው ማለት ሴንቴንስ የሰው ሶ ካንት አይ ስፒክ መናገር አልችልም ብዬ ሰው ስጠይቅ ነው። ሌሎ ኤግዛምፕል ደግሞ ካንት አይ አስክ ኩዌሽን ካንት አይ አስክ ኩዌሽን ኦር ካኖት አስክ ኩዌሽን መጠየቅ አልችልም ነው ጥያቄ መጠየቅ አልችልም ስል ነው። ስድ ነባብ ስናደርገው ደግሞ አይ ካኖት አስክ ኩዌሽን ካልኩ ደግሞ ጥያቄ መጠየቅ አልችልም። ኦልሬዲ አልችልም ነው። እንዲሁም የመጨረሻው ኤግዛምፕል እንመልከት። አሁንም ካንት አይ ዌት ሂር ካን አይ ዌት ሂር ኦር ካንኖት አይ ዌት ሂር ካንኖት አይ ዌት ሂር እዚህ መጠበቅ አልችልም ብዬ ስጠይቅ ነው። ለምሳሌ ደግሞ ስድ ነባ ሳደርገው ምን ይሆናል? አይ ካንኖት ዌት ሂር ከዚህ መጠበቅ አልችልም ማለት ነው። አይ ካንኖት ዌት ሂር ከዚህ መጠበቅ አልችልም ዲሲሽን ወይም ውሳኔ ነው ማለት ነው። ስለዚህ እንደምትመለከቷቸውን በሶስቱ ካንን በሶስት ነው አይ ካን ስል ችሎታችን ስገልጽ ነው። አይ ካን ኖት ካልት ደግሞ የማልችለውን ስገልጽ ነው። እነዚህም በመጠቀም ደግሞ ጥያቄዎችን መጠየቅ እንችላለን። ስለዚህ ካን መጀመሪያ ካበ መፈለገ ጥያቄ መጠይቅ ስፍልበልግ ካናይ እላለሁ ማለት ነው ካናይ ብዬ ወደ ደግሞ ካን ኖት ስጠ ደግሞ ካን ኖት አይ ብዬ ጥያቄዎችን መጠየቅ እንችላለን ነው በዚህ ተመሳሳይ ሳብጀክቱን የተጠቀምኩት አይ ነው እኔ እያልኩኝ ነገር ግን ምን ይችላለን? ሺካን ሂካን፣ ዘይካን እያልኩኝ ሌሎችን በዚህ ተመሳሳይ ደግሞ እሱ አይችልም፣ እሷ አትችልም፣ እሱ ይችላል፣ እሱ ይህን ማድረግ ይችላል የሚለውን ደግሞ በሌላ ቪዲዮ የምን ይሆናል። አሁን ደግሞ በሙሉ ሚክስት የተደረገ ሴንቴንስ አለ። እሱን ሙሉ ፕራክቲስ እናደርግ።